አንዳንድ ይገባል እሺ ንገሪኝ እያለሽ ሳጥንሽ ነው እንዴ እንዴት ነው እሱማ ነው ያው የኪራ አባት ምን ይሉኛል ከሰሙ ወይኔ ጉዴ ሰሙ ለታ ምን ይሉኛል እያለች ስትሳቀቅ የነበረችው ጽናት የኪርአ አባትማ ሲሰሙ ይኸውልሽ፣ አብረና እንብላ፣ አብረሽ አጉርሹ፣ ፊት ለፊት አጉርሹ፣ ፍቅርሽን ግለጽ ይለት አሉሻ። ሌላ ምን ይላሉ? እሷ ያሰበችው በተቃራኒው ነበረ። ምናልባትም ከዛ ቤት ውጪ ጽናት፣ አሁን እዚህ አይንሽን እንዳላይሽ፣ ልጄን ጉድ አድርገሽኛል ብለው እንዶ የሆነ የሚቆጣት ነገር ነበር የመሰላት። እሳቸው ግን የገባቸው ናቸው። ነገሩን ከወዲያ ከወዲህ አስተውለው ካሰቡበት በኋላ በቃ የማይሆን እንደሆነ ፍቅር እንደሚያሸንፍ ስለሚያውቁ ያው በቃ ፍቃዳቸውን ፈቅደው ዛሬ ደግሞ ነይ ቁጭ በይና ከኛ ገር ቢና አህጉር ሽውለኪራ ብለው እንደዚህ ነጻነቷን ሰጥተዋታል። አይ ፁናት ይሄን ነገር ባትሞክሪው ባታዩ ኖሮ እኛ ራሱ ይቆጨን ነበረ። እንደዚህ የሆነ የጣፈጠ ነገርን ሳታዩ ማለት ነው። እነዛ በቃ ምናልባትም እንኳን ተሳክቶልሽ ኖሮ ለሌላ ሰው ኪራን ድረሽው ቢሆን ኖሮ ምን አይነት የጣፋጭ ጊዜ ላንችም ለሱም እንዳመለጣችሁ አሁን ሳስበው፣ አረሰይ እንኳን አልሆነ፣ እንኳን አልተሳካላት፣ እንኳን አልተሳካላት፣ ለሌላ ሰው እንኳን አልዳረችው እያልኩ እያሰብኩኝ ነው። አባቱ ደስ የሚሉ አባት ናቸው፣ የገባቸው ናቸው፣ በፍቅር ያምናሉ። ዘንድሮ እኮ በፍቅር ማመን ተስኖን እንጂ በፍቅር ካመንን እኮ ስንት ጥንዶች አሪፍ ደረጃ ላይ ደርሱ ነበረ። አንድና አንድ እንግዲህ መዋደድና መፋቀር ያሸንፋል። እዚህ ጋር የከሌ ልጅ ነች ወይም ደግሞ ከማቀው ሰው ጋር የሱ ልጅ ናት ብለው ካመጧት ልጅ ይልቅ ያንቺ ፍቅር በወርቅና በዳይመንድ ራሱ አይመዘንም ማለት ነው። ስለዚህ በጣም ደስ የሚል አጋጣሚ ነው አባትየውም ተቀብለዋል አሁን አሳሳቢ የሆነው የኪራ እናት ናቸው የኪራ እናት ታሟዋል እሱም ደግሞ ልቡ እየነገረው ነው መሰለኝ ደንገጥ ደንገጥ ማለት ጀምሯል የሚገርበው ጽናት ምን ይሻላል እየሰማሁትን ነገር ካልነገርኩት ብላ ማስባ ነበረ ነገር ግን ኖ አባትየው ደብቀው የያዙትን ጉዳይ እሳቸው እራሳቸው ይንገሩት ተብላ እሺ ብላ ቆጮላለች ናሆምም በአንጻሩ በጣም እየተጨነቀ ነው ኪራ የምወደው የልብ ጓደኛዬ አብሮ አደጌ ነው። ዛሬ እናቱ ታማው አልሰማም። እኔም ተጨንቄ ያለሁት እንዳልነግረው ደግሞ፣ በዚያ አጋጣሚ ነግሬው ቢጎዳብኝስ ብሎ እያሰበ ነው። ኪራ የእናቱ መታመም ልቡ እየነገረው ቢሆንም አልሰማም። ግን የሰማ ለታ ምን ሊሆን እንደሚችል፣ በጣም ነው የሚወዳቸው። በጣም ነው እንግዲህ ከሳቸው ጋር ራሱ ያለውን ፍቅር ንንጃ የጨረሰም አይመስልም። እንደ ልጅ ነው የሚያደርገው ስለእሳቸው ሲያስብ አሁን ታዲያ የእሳቸውን እንደዚህ በከፍተኛ ሁኔታ መታመም ሲሰማ ምን ሊሆን እንደሚችል ከወዲሁ መገመት አያዳግትም። እግዚአብሔር አምላክ ግን ጸሩ ሰው ይማራቸው፣ መቼስ ምህረት ከሱ ነውና እንዲምራቸው እንጠይቃለን። ዛሬ ደግሞ ምሩ ቤት ሴቶቹ ተሰብስበው ፏ ያሉ ነው። አሸ ወይና እንዴ፣ የከሌ ስም ማን ነው? የከሌ ስም ማን ነው? አረ በእናታችሁ፣ በዚያ የያዛችሁ ለወንዶቻችሁን ብቻ ስም እንዳታውጡላቸው ብቻ። ኪራና ናሆሜን ምን ትሏቸው ይሆን? እሷ ወደ አይደለም እኮ ሰንዬ እኮ ጥንድ ወይም ደግሞ የውሃ አጣጭ እስክታገኝ ድረስ ነው ቤቱን ሁሉ በሰው ስም የሰየመችው። አንድ አባወራ በደህና ስም ከገባ እዛ ቤት ግን ሁሉም እቃዎች ስማቸው ይነሳና በራሳቸው ስም ይጠራሉ። ከዛም በኋላ ሁድዬ ከምትለው ጋር ብቻ ይሆናል እንደ ሰውኛ የምትግባባው። እስከዛ ድረስ ግን እናንተ በርተታችሁ የእኔ ውድ የምትለው ወይም ደግሞ በስሙ የምትጠራው ጉብል ለሰንዬ አጣድፋችሁ አንጡላት። አትዘናጉ። እነምሩ ጉረሽ እንጂ እኔ ባልኖ ኖሮ የተጎራረሳችሁ ለ የምትሆኑት አሳንቃት ነው እንዴ አሳንሳ ውርሳት የኪራ አባት በጣም ደስ የሚሉ አባት ናቸውና ነጻነቷን ሰጥተዋታል። ዛሬ እንዳያችሁት ከሆነ ሲጎራረሱ ይህንን ደግሞ እኔ ላስተምር እንዴ? አረ አነሳ ነስ አድርገው አሉት። አስቡት እስቲ ከአባቱ ጋር የመጀመሪያ ጊዜ ጽናት ቀርባ እየበላች ነው፣ ትልልቅ ጉርሻ ሲያጎርሳት ማለት ነው። በጽናት ፍርሃትና በሰው አክብሮቷ እውነትም ላይዋጥላት ይችላል። ሶስት ወር ሊፈጅባት ይችላል ምናልባትም። ያጎረሳትን ጉርሻ እስቃኝ ከስክትውጠው ድረስ እነሱ በልተው ሊጨርሱ ይችላሉ። ይሄን ያህል ምን ነው አገዘፍሽው እንዳትሉኝ፣ በጣም በጣም ትልቅ ጉርሻ ነው ከማለት ውጪ። ደግሞ የመጀመሪያዋ ጊዜ ስለሆነ እንዴት ነው አባቱ ፊት የመጀመሪያዋ ስለሆነ ይከብዳታል ማለት ነውና ግን ኪራ ያው ሁልጊዜ እሳቸው እንዳሉት ተደብቀው ወይም ደግሞ አባባ በሌሉበት፣ የእሱ አባት በሌሉበት ስለሚያጎርሳት ያንን ነው የተጠቀመው እሱ። ዛሬ ግን አማቿ ፊት ናት። የመጀመሪያ ቀን ስለሆነ አረጋጋው አነሳ ነሳ አድርገ አኩርሳትና አላምዳቸው ማለታችን ነው። በተረፈ በጣም ነው ደስ የሚለው። ከምሬ ነው ምላችሁ፣ የኪራ አባት በጣም ነው ደስ ያሉኝ። እሺ፣ እውነቴ ነው። ለፍቅር ነው እንጂ ነጻነት መስጠት ለሌላ ነገር ማለት ነው። የሆነ ላልሆነ ውጥንቅጥ ቢሆን የልጃቸው ሕይወት ይበጠበጥባቸዋል። እንደዚህ የገባቸው አባቶችና እናቶች ዛሬ በጣም ያስፈልጉናል። በቃ በፍቅር የሚያምኑ ማለት ነው። የኪራ አባት ማስተማር አለባቸው ወጣ ብለው ላልገባቸው እናትና አባቶች። ክብሮም ድንገት ተከስቷል። ውጭ ሀገር ነው ተብሎ ሲጠበቅ የነበረው ክብሮም ማለት ነው። ገንዘቡን እስኪጨረስ ድረስ ዞር ዞሮ ሲል ተፍ ተፍ ሲል ቆይቶ ከዛም በኋላም የሆነ ድክምክም ያለ ስራ ሲሰራ የኪራ አባት አግኝተዎት፣ አረ የኔ ጌታ ከመበላሸት በፊት ና፣ ሌላ ሱስ ውስጥ ከመግባት በፊት ና ብለው ጎትተው ወደ ቤት አመጡት። ከዛ ደግሞ ኪራ ታውቃላችሁ፣ በጽናት ይጠረጥረዋል። ምንም ነገር ሳያይ እንዲሁ በመግባባታቸው ብቻ ምክንያቱም መግባባት ወደ ፍቅር ይቀየራል ብሎ ስለሚያስብ ማለት ነው። እና እንደዛ ጭንቅ ባለው ሰዓት ነበረ ክብሩ ሞቶለት ከጭንቀቱ የተገላገለው ኪራ። ክብሮም ተመልሶ ተከሰተ። ከዛም ኪራ በጣም ተናደደ። እንዴት እንዴት ተደርጎ ተወጣታለ ኖ ኖ ኖ ኖ አባቴ ተኝቷል፣ ሲነሳ እንነጋገራለን። ተወጣት አለ አለው። እንደሱ እንደ ጎረምሳ መቼ ያስባሉ። አባቱ የኔ ጌታ ተረጋጋ፣ ና ቁጭ በል ብለው ኪራንም ምክርክር አርገው ናሆምንም ምክርክር አርገው ይቅርታ አስባብለው ካስታረቁ በኋላ ድንገት ሰኒ ቁልፌን እዚህ ትቼዋለሁ ብላ ተከስታ በጥሩ አጋጣሚ ከክብሮም ጋር አልተገናኘችም። እኔማ ባለን ሊና ነኝ፣ እንደማን እንደ ሄኖክ ቢሆን እንዶ የሆነ ሰው ብቻ እያልኩኝ ለሰኒ እየፈለግኩላት ነበረ። ሄኖክ ደስ አላለኝም ጥሩ ባህሪ ስለሌለው፣ ግን ሰኒዬ ስለምታሳዝነኝ እንዶ በቃ ምናልባት ተቀይሮ ይሆናል። እኛ ሴቶች እንቀይረዋለን ብለን የምንገባበት ነገር አላለን። ይህን ክንም ተቀይረዋለች ብዬ አስቤ ማለት ነው አስቤ ላል ነበረ። አሁን ግን ሳስበው፣ እንዴ ክብሩ መጣ ተከሰተ። በነገር አልተግባቡ ምኝታዊ ሲገናኙ ሰኔና ክብሩም በነገር ተግባቡ ካል ወጣሞች ይገኛለው የሚለው ደግሞ ጽናት ማለት ነው። የፍቅሩ ንጉስ፣ በፍጹም የተመሰቃቀለው ህይወት እስከሚስተካከልለት ድረስ ክብሮ እዚህ ነው የሚቆየው ብላ ኪራን አሳመነችው። ኪራም ተስማማ። በፍቅር የማይስማማ ማን አለ? ሁሉ ነገር ኮ በፍቅር ከሄዱበት አሻዊና ና ሰላም ነው። ክብሮም ና ኪራም ይኸው እንግዲህ ፍቅርና መግባባት ፈጠሩ። ክብሮምም እዛ ቤት ይቆያል ለተወሰነ ጊዜ እንግዲህ ከሰኒ ጋር የተጀመረው ይህ ደስ የሚል መግባባት ወዴት እንደምንሄድ አናቅም። ትንሽ ይህ ቃላት ቢሆንም የተነጋገሩት በዛ ውስጥ ግን ደስ የሚል መግባባት አይቼበታለው። ፍቅር ማለት መግባባት ነው። ከመግባባት በኋላ ነው ወደ ፍቅር የሚቀየረው። ገና በአንድና በሁለት ቃላት ሰዎች ይስማማሉ ወይም ደግሞ ኖ ኖ ይሄ ሰው አይሆነኝም ብለው ከዛ ሰው ይርቃሉእና እና የሰው ልጅ ገና ሲገናኝ ከሚናገረው ነገር ጀምሮ ፍቅር ውስጥ ሊገቡ ይችላሉና፣ አሁን እኔ የምጠብቀው እንግዲህ የክብሮምንና የሰኒን ወደ ፍቅር የሚቀየረውን መግባባታቸውን ነው። ለጊዜው የተነጋገሩት ነገር በጣም ደስ ስል ስለሚልና አሁን ደግሞ ኪራ ፈቅዶ ክብሮም እዛ ቤት ስለሚቆይ፣ እዛ ቤት ደግሞ ያው ተፍ ተፍ ከች ከች ማለቷ ስለማይቀር ሰኒ በጣም ፍቅር የሆነ ጊዜ እንደሚያሳልፉ እርግጠኛ ነኝ። እስቲ ደግሞ በሚቀጥለው የሰኒና የክብሮም ጉዳይ ወዴት እንደሚሄድ እንበለን። አባትየው ኪራንና ጽናትን ለመዳር አስበዋል። እናትየው ደግሞ ዛጋ ታመዋል። ለኪራ ይነገረውና ወደ ጋብቻ ይግቡ ወይስ ሳልነግረው ወደ ጋብቻ አላስገባቸው? ነገር ግን እኔ ብነግረው ደስ ይለኛል። እሷ ግን ልጄ ይጨነቅብኛል እንዳትነግር ብላ አስምላኛለች። ያስቱ ነገር ደግሞ አይሆንልኝ ብለዋል። በጣም እየተጨነቁ ያሉት አባትየው ለኪራ ይነግሩት ይሆን ወይስ ዝም ብለው ይዱሯቸው ይሆን? እኔ በበኩሌ ቢነግሩትና የሆነ ነገር ካለ በኋላ እናትየውም እንደምንም ሰርጉ ላይ እግዚአብሔር ቢፈቅድ ቢገኙ በጣም ሙሉ ደስታ ይሆናል ማለት ነው። እስኪ ለማንኛውም የሚቀጥለውን ክፍል አብረን እንገናኛለን። የጽናት ድራማ ተከታታዮች ሁሉ እጅግ አርጌ አመሰግናለሁ። መልካም ጊዜ የሆነላችሁ መልካም ቀን